በ2018 የበጀት ዓመት የወባ ሕሙማን ከዚህ ከክረምት መውጣት ጋር ተያይዞ ከሳምንት ሳምንት እየጨመረ የመጣበት ሁኔታ አለ። ይሄ መስከረም ጀምሮ እስከ ታኅሳስ ያለው ከፍተኛ የስርጭት ወቅት ስለሆነ ከሳምንት ሳምንት አሁን በክልሉ በሁሉም አካባቢዎቻችን የወባ በሽታ እየጨመረ መምጣቱን መረጃዎቻችን ያሳያሉ ማለት ነው። ለወባ አጋላጭ የሚሆኑ ሁኔታዎቹ ያው የመከላከል ስልቶችን አለመተግበር ነው። አጎበርን በአግባቡ አለመጠቀም፣ የአካባቢ ቁጥጥር ስራ ላይ በመሳተፍ አለመቻልና እዚህ የትንኝ መራቢያ ቦታዎችን እንዲፋሰሱ፣ እንዲዳፈኑ፣ እንዲዳረቁ አለማድረግ፣ እንዲሁም ደግሞ የህመም ምልክት ሲሰማን በአቅራቢያችን ባለ ጤና ተቋም ሄዶ የምርመራና ህክምና አገልግሎት ለማግኘት። ምርመራ ህክምና ሳናገኝ መድኃኒት መውሰድ እንዲሁም ደግሞ የተመርምሮ ማሀኪም ያዘዘልን መድኃኒት በአግባቡ አለመውሰድ ለማበባሱ አይነተኛ ምክንያት ይሆናሉ ማለት ነው። የወባ በሽታን መከላከል መቆጣጠር የምንችለው ብሎም ደግሞ የማህበረሰባችን ችግር እንዳይሆን የምናደርገው በሽታ ነው። ስለዚህ ይህንን እንትን የምንልበት አንደኛ አጎበርን በአግባቡ መጠቀም፣ የአካባቢ ቁጥጥር ስራ ላይ የው ተሳታፊ መሆን ዋነኛ የመከላከል ስልት ተደርጎ ይቆጠራል። ስለዚህ ውሃ ያቆረ የቆመ ና ለትንኝ መራቢያ ምቹ የሆነ ቦታ ከለለ ትንኛ አትራባም። ትንኝ ካለለች ደግሞ የወባ በሽታ የማህበረሰብ ችግራችን እንዳይሆን ማድረግ ይቻላል። ህመም ሲሰማን በአቅራቢያችን ባለ ጤና ተቋም ሄዶ መታከምም የመከላከል ስልት ተደርጎ ይቆጠራል ማለት ነው።